ግብጽና ጅቡቲ የቀይ ባህር እና የኤደን ባህረ ሰላጤ የአስተዳደርና የጸጥታ ጉዳይ የውሃ አካላትን የሚጎራበቱ ሀገራት ብቸኛ ኃላፊነት እንደሆነ መስማማታቸውን የግብፁ ፕሬዚዳንት አብዱልፈታህ አልሲሲ ተናገሩ። ትላንት ረቡዕ ሚያዝያ 15 2015 ትላንት ረቡዕ ሚያዝያ 15 2017 ዓ ም ለይፋዊ የአንድ ቀን ጉብኝት ወደ ጅቡቲ ተጉዘው የነበሩት የግብፅ ፕሬዚዳንት አልሲሲ ከሀገሪቱ ፕሬዚዳንት ኢስማኤል ኦማር ጊሌጋ ተገናኝተው ንግግር አድርገዋል። ሁለቱ መሪዎች ቀጠናዊ ጉዳዮች ላይ መነጋገራቸውን የገለጹት የጅቡቲው ፕሬዚዳንት ኢስማኤል በዚህ ንግግር የሶማሊያና ሱዳን ጉዳይ መነሳቱንም ጠቅሰዋል። እንደ ፕሬዚዳንት ኢስማኤል ገለጻ ሁለቱ መሪዎች የተነጋገሩበት ሌላኛው ቀጠናዊ ጉዳይ የቀይ ባህርና የኤደን ባህረ ሰላጤን የሚመለከት ነው። ሀገራቱ ቀይ ባህርና እና የኤደን ባህረ ሰላጤን የሚያግ የባብኤል ማደብ የባህር ወሽመጥን በተመለከተ መነጋገራቸውን የጂቡቲው ፕሬዝዳንት አስታውቀዋል። ይህ የባህር ወሽመጥ በጂቡቲ በኤርትራ እና በየመን የሚገኝ ስትራቴጂክ አካባቢ ነው። ሁለቱ ፕሬዝዳንቶች በዚህ የባህር ወሽመጥ የደህንነት ሁኔታ ላይ እንደተወያዩ ተገልጿል። ወሳኝ የዓለም አቀፍ ንግድ መተላለፊያ በሆነው ቀይ ባህር ነጻ የባህር ንግድ እንቅስቃሴ እንዲኖር ለማስቻልና የባህሩን መረጋጋት ለማረጋገጥ የሚያደርጉትን ትብብር ለማጠናከር እንደተስማሞም የጅቡቲው ፕሬዚዳንት ኢስማኤል አስታውቀዋል። የግብፁ ፕሬዚዳንት አብዱል ፈታህ አልሲሲ በበኩላቸው ባደረጉት ንግግር የአፍሪካ ቀንድና የቀይ ባህር ቀጠናዊና ወቅታዊ ሁኔታን በተመለከተ ከጅቡቲው ፕሬዝዳንት ጋር ሰፊ ውይይት ማድረጋቸውን ገልጸዋል። ሁለቱ ሀገራት በቀይ ባህር ላይ የሚያጋጥሟቸውን የጋራ ተግዳራቶች በተመለከተም ንግግር መደረጉ ተጠቅሷል። ፕሬዝዳንት አልሲሲ በንግግራቸው በወሳኝ የዓለም አቀፍ ንግድ መስመሮች ላይ የሚቃጣን ማንኛውም የደህንነትና በነፃነት የመጓዝ አደጋዎችን በማያሻማ ሁኔታ እንደምትቃወም አረጋግጠናል ሲሉ ከጅቡቲው ፕሬዚዳንት ግዛት ጋር የተስማሙበትን ነጥብ አንስተዋል። በተጨማሪም ለቀጠናዊ ደህንነት መርሆችና መሰረቶች ለመገዛትን አስፈላጊነትን በተመለከተ መግባባት ላይ እንደደረሱ ፕሬዝዳንቱ ተናግረዋል። አልሲሲ ከጅቡቲው ፕሬዝዳንት ጋር ከስምምነት ላይ እንደደረሱ የገለጹት ሌላኛው ጉዳይ የቀይ ባህርና የኤደን ባህረ ሰላጤ የአስተዳደር ጉዳዮችን የሚመላከት ነው። ሁለቱ መሪዎች ወሳኝ ዓለም አቀፍ የባህር ንግድ መተላለፊያ የሆኑት የቀይ ባህርና የኤደን ባህረ ሰላጤ የአስተዳደርና የደህንነት ጉዳይ የተጎራባች ሀገራት ብቸኛ ኃላፊነት እንደሆነ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 የታላቅ ሕዳሴ ግድብ ምክንያት ለዓመታት ተቃውሞዋን ስታሰማ የቆየችው ግብፅ በኢትዮጵያ የቀይ ባህር ተጠቃሚነትን በመቃወም የአካባቢውን ሀገራት እያስተባበረች ጠቅላይ ሚኒስትር አብይ አህመድ የኢትዮጵያን በቀይ ባህር በኩል ወደብ የማግኘት ፍላጎትን ይፋ ባደረጉባት ጊዜ ቀይ ባህርና የአባይ ኢትዮጵያን የሚበይኑ የተፈጥሮ ሀብቶች ናቸው ማለታቸው አይዘነጋም። የሶማሊያ የውጭ ጉዳይ ሚኒስትር አህመድ ዋአቂም ፊቂ ታህሳስ ላይ ወደ ግብጽ በተጓዙበት ወቅትም ይህንን የግብጽ አቋም ተነስቶ ነበር። የግብፅ የውጭ ጉዳይ ሚኒስተር ባድር አብደላቲ ባደረጉት ንግግር ቀይ ባህርን ሊጠቀሙ የሚገባቸው ተጎራባቸው ሀገራት ብቻ እንደሆነና ሌላ አካል ወደ ቀይ ባህር እንዲገባ ሊፈቅድለት እንደማይገባ ተናግረው ነበር። ባለፈው መጋቢት ወር ላይ የኤርትራ የውጭ ጉዳይ ሚኒስተር ኦስማን ሳሌህ ወደ ግብጽ ተጉዘው ከፕሬዝዳንት አልሲሲ ጋር በተገናኙበት ወቅትም በተመሳሳይ የቀይ ባህር የአስተዳደርና ደህንነት ጉዳይ የተጎራባቾቹ ሀገራት ብቸኛ ሚና እንደሆነ መስማማታቸው ተገልጾ ነበር። ኢትዮጵያ የባህር በር የማግኘት ፍላጎቷን ለማሳካት ሶማሊያ እንደ ራሷ ግዛት የምትቆጥራት ሶማሌላንድ ታህሳስ 2016 ዓ.ም ስምምነት ላይ ደርሳ የነበረው ቢሆንም ስምምነቱ ተግባራዊ ሳይሆን ቀርቷል። ከሶማሌ ላንድ ጋር የነበረው ስምምነት ኢትዮጵያ የባህር በር ሰፈርና ወደብ እንድታገኝ የሚያስችል እንደሆነ ተገልጾ ነበር። ከዚያ በኋላ ኢትዮጵያ በቱርክ አሸማጋይነት ከሶማሊያ ጋር የወደብ ተጠቃሚነትን ለማግኘት የሚያስችል ስምምነት ላይ ቢደርሱም ሞቃዲሾ ለኢትዮጵያ የባህር በር ጦር ሰፈር እንደማትሰጥ ገልጻለች። በመጨረሻም። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የሩሲያ ዩክሬንን ግጭትን ለማስቆም የሚያስችል ተግባራዊ የሰላም ስምምነት መንደፋቸውን፣ ነገር ግን አፈጻጸሙ እንቅፋት እንደገጠመው የሚገልጽ ሀሳብ እያስተዋወቁ ያሉ ይመስላል። ለዚህ ችግር ዋነኛ ምንጭ የሆነው የዩክሬኑ ፕሬዝዳንት ቮሎድሚር ዘለንስኪ መሆናቸውን በግልጽ ይጠቁማሉ። እንዲያውም ከዘለንስኪ ጋር መደራደር ቀላል መስሎ ነበር፣ ነገር ግን እስካሁን ከባድ ሆኖብኛል በማለት የተወሰነ መገረምን ወይም ብስጭትን ይገልጻለሁ። ይህ የሚያሳየው ትራምፕ ሊሆኑ የሚችሉ ውይይቶችን ወይም እቅዶችን የጀመሩት ስለ ዘለንስኪ ተስማሚነት ወይም የአደራዳሪነት ስልት ቀድሞ በነበራቸው ግምት ላይ ተመስርተው ሊሆን እንደሚችል ነው። ምናልባትም በራሳቸው የመስጠት መቀበል አይነት የዓለም አቀፍ ግንኙነት አቀራረብ ላይ ተመስርተው ፈጣን የስምምነት መንገድን ጠብቀው ይሆናል። ይህ የሚያመለክተው የዘለንስኪ አቋም ጥያቄዎች ወይም ምናልባትም ትራምፕ ተቀባይነት አላቸው ብለው በሚያስቧቸው ነጥብ ላይ ለመስማማት ፈቃደኛ ለመሆናቸው ይህ የታስበው የሰላም እቅድ ወደፊት እንዳይራመድ የሚከለክለው ዋነኛው እንቅፋት መሆኑ ነው። ይህ ትርክ ትራምፕን ጥረታቸው የተወሳሰበ በወራሪው ወገን ወይም በጦርነቱ ውስጣዊ ውስብስብነት ሳይሆን ሀገራቸው በወራሪ ስር ባለችው መሪ ባልጠበቀ ተቃውሞ ወይም የአደራዳሪነት ጥንካሬ ምክንያት እንደሆነ አድርጎ የሚያሳይ ነው። በተጨማሪም የትራምፕ ተከታይ አስተያየት የምደግፈው ወገን የለኝም የሚለው ገለልተኝነታቸውን ለማሳየት የሚደረግ ሙከራ ሆኖ ያገለግላል። ምንም እንኳ በሰላም እቅዳቸው አውድ ውስጥ ለመደራደር የበለጠ ፈታኝ ወገን ለዘለንስኪ መሆናቸውን በግልጽ ቢጠቁሙም፣ ይህ መግለጫ ሊነሱ የሚችሉ የወገንተኝነት ክሶችን ለመከላከል ያለመ ነው። ምናልባትም የእሳቸው የሰላም ሀሳብ የሩሲያን ጥቅም ያላገ አግባብ ሊያስጠብቅ ይችላል። ወይም ብስጭታቸው ከግላዊ ግንኙነት እንጂ ከእውነት እንቅፋቶች የመነጨ አይደለም የሚሉ ትችቶችን አስቀድሞ ለመመለስ ታስቦ ሊሆን ይችላል። ሆኖም የስምምነቱ መጓተት ሙሉ በሙሉ በዘለንስኪ ማላከክ ገለልተኛ ነኝ እያሉ በተወሰነ ደረጃ እርስ በርሱ የሚጋጭ መልእክት ይፈጥራል። ሁኔታው የሚመስለው በትራምፕ የስምምነት ክሮት ላይ በዘለንስኪ በታየው የአቋም ጥንካሬ መልክ ያልተጠበቀ ችግር እንደገጠመው አድርጎ ነው። ይህም የዩክሬንን የድርድር አቋም የግድ የሚቀርጹትን ጥልቅ ውስብስብነቶች የሉዓላዊነት ጉዳዮችና የደነ ስጋቶችን ከመቀበል ይልቅ ነው የሚቀርበው። አጠቃላይ ምስል ትራምፕ በራሳቸው ውይይታ መሠረት የተዋ አቀረ መፍትሄ ሊደርስበት እንደሚችል የሚያምኑበት ነገር ግን በአሁኑ ጊዜ የዩክሬኑ ፕሬዝዳንት መጀመሪያ ከታሰበው በላይ ለማሳመን ወይም ለመምራት አስቸጋሪ በመሆናቸው የተነሳ የቆመ መሆኑን ያሳያል።